ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? የዚህ ቻናል ቤተሰቦች በያላችሁበት በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። እኔ ደግሞ ጌቺ ነኝ። ዛሬ አማርኛና እንግሊዘኛን እንዲሁም ደግሞ እንግሊዘኛን በተለይ በፓርት በፓርት ከፋፍዬ በባለፈው ቪዲዮ እንዳልኳችሁ ፓርትዋንም በዛኛው በባለፈው ቪዲዮ አይተናል። ዛሬ ደግሞ በሁለተኛው ቪዲዮ ተገናኝተናል። ዛሬ ፓርት 2 100 ሾርት ኤንድ ኢዚ ኢንግሊሽ ፍሬዝስ ፓርት ቱ ላይ ነው የምንገኘው፣ ሁለተኛው ፓርት ላይ ነው የምንገኘው። ስለዚህ ዛሬ ደግሞ በባለፈው ሰላምታዎችን አይተናል። ዛሬ ደግሞ ማመስገንና መተማመን የሚሉትን እናያለን ማለት ነው። ሁለተኛው ፓርት ማመስገንና መተማመን ይላል ማለት ነው። የባለፈው ፓርት አንደኛ ፓርት ምንድን ነው የሚለው ሰላምታዎች ወይም ግሪቲንግ ነበር ያየ ነው። ዛሬ ማመስገን እና መተማመን እናያለን። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ እንግሊዘኛን ከመሰረቱ አማርኛን ከመሰረቱ ማንበብ እና መጻፍ ለምትቸገሩ እህት ወንድሞቻችን በየትኛውም የዓለም ዳርቻ ሆናችሁ መማር ትችላላችሁ። እኛም ትምህርታችን በኦንላይን እያስተማርን እንገኛለን። ከሰኞ እስከ ዓርብ ባሉ የስራ ቀናት ውስጥ በማታው ወይም በቀኑ ፕሮግራም በየትኛውም በግሩፕ ይሁን በግል መማር ለምትፈልጉ ልዩ ገዛ እየሰጠን እንገኛለን። በውስጥ መስመር መማር ለምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም እንዲሁም ደግሞ ሊንኮቻችን በመጠቀም ስልካችን ዲስክሪፕሽን ላይ ታገኛላችሁ። ሊንኮቻችንን በዛው ለክ የዋትሳፕ የኢሞ የቴሌግራም ሁሉም ሊንኮች አሉ። እነሱም በመጫን ቀጥታ ወደኛ ያመጧቸዋል ማለት ነው። ከዛ በተጨማሪ ደግሞ ግሩፕ አለን፣ ቴሌግራም ግሩፕ አለን። ከዛ ጋር በመቀላቀል በሳምንት ቅዳሜና እሑድ ላይ ትምህርቶችን እያስተማረን እንገኛለን። እናንተም በነጻ እገዛ ምትፈልጉ ካላችሁ ግሩፕ ላይም በመቀላቀል ራሳችሁን መለወጥ ትችላላችሁ ማለት ነው። አሁን ዛሬ ይላችሁ ወደመጣው ትምህርት ነው የሚሄደው። ዛሬ ደግሞ ፓርቲቱ ነው። ፓርቲቱ በባለፈው የመጀመሪያ መቶ አጫጭር አረፍተ ነገሮችን ለአስራ አምስት ቀናት ያክል በተከታታይ ይዤ እንደመጣው አሳውቅያችሁ ነበረ። ዛሬ ደግሞ ፓርቲቱ ላይ እንገኛለን። ስለዚህ በባለፈው ሰላምታዎችን አይተናል። ዛሬ የምናየው ደግሞ ማመስገንና መተማመን የሚሉትን በግልጽ እያየን እንሄዳለን። እስከ መጨረሻው ረጋ ብላችሁ ተከተሉ። 100 short and easy english phrases part two part two። ማመስገንና መተማመን ማመስገንና መተማመን። የመጀመሪያው እዚህ ጋር እንደምታዩት i am sorry i am sorry በሉስኪ i am sorry እስኪ ደግሙት አይ አም ሶሪ ኦኬ ስለዚህ አይ ማለት እኔ ነው አም ሊሆንም ራሱን ነው የሚገልጸው ስለዚህ አም ሶሪ ማለት እኔ አዝናለሁ ማለት አዝናለሁ አይ አም ሶሪ ካልነ አዝናለሁ ማለታችን የሆነ ነገር ሳይመቸን ቀርቶ ወይም በፈለግነው ነው ልክ ሳናገኘው ስንቀር ስንነቀር አም ሶሪ እንላለን አይደል አይ አም ሶሪ ዛት ሚንስ አዝናለሁ ማለት ነው አዝናለሁ አም ሶሪ ካልነ ምን ማለታችን ነው አዝናለሁ አዝናለሁ ይህችን በደንብ ያውቅ በጣም ቀላል ናቸው ነገር ግን ቀላልም ሁነው እንኳ ሁሌም የምንጠቀምባቸው ስለሆነ እነዚህን አንድ ባንድ ከተመለከታችሁና ካያችሁ ከያዛችሁ በማስታወሻ ከጻፋችኋቸው እንግሊዘኛ እርግጠኛ ሆኝ የሚሆን እርግጠኛ የምነግራችሁ ነገር ይቀላችኋል ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ አናጎን በአጭር ጊዜ እንድትለወጡ እናደርጋለን ሁለተኛ ፕሊስ ፕሊስ ማለት ምን ማለት ነው እባክህ ማለት ነው። አንዳንዴ ፕሊስ ስንል ተው ወይም ረፍ እንደማለት እንወስደዋለን። አይደለ ፕሊስ ማለት ምን ማለት ነው? እባክህ ማለት ነው። ባጭሩ ፕሊስ ካለ አንድ ሰው እባክህ ማለት ነው። እባክህ የሆነ ነገር ስንጠይቅ ፕሊስ ብለን ስንጀምር የሆነ ለዛ ይኖረዋል፣ ንግግራችን እራሱ ለዛ ይኖረዋል። ስለዚህ ፕሊስ ማለት እባክህ ማለት ነው። ፕሊስ ጊቭ ሚ ኤ ፔን ብትሉ ራሷን እባክህ እስክርቢቶ ስጠኝ፣ እስክርቢቶ ስጠኝ ከምትሉት ይልቅ እባክህ እስክርቢቶ ስጠኝ ብትሉት ያ ሰው ለእናንተ ያለው አስተሳሰብ በደንብ እየተቀየረ ይመጣል ማለት ነው። ስለዚህ ፕሊስ ብለን ስንጀምር ብዙ ጊዜ የሆነ የፖላይት ቃላት ወይም የሚያሳዝን ቃላት አይነት ይወጣዋል ማለት ነው። ስለዚህ ፕሊስ ጊቭ ሚ ኤ ፔን ምንል እስክርቢቶ፣ እባክህ እስክርቢቶ ስጠኝ ማለት ነው። ኢቨን የራሳችን እስክርቢቶ ቢሆን እንኳ ፕሊስ ጊቭ ሚ ማይ ፔን የእኔን እስክርቢቶ እባክህስ ጠይ ብንል ያምራል አይደለ? ስለዚህ ፕሊስ ሮልስኪ ፕሊስ እባክህ ማለት ነው። እባክህ አትዘናይ። ክስት ኤንኦ ኤን ማለት ኖ ማለት ነው። ኖ ፕሮብለም፣ ፒ አር ኦ ቢ ኤል ኢ ኤም ፕሮ፣ አያችሁ፣ ሮ ስንል አርኦ ይላል። ብ ስንል ስድስተኛ ስኖች ብቻዋን ትቆማለች። ለ ስንል ደግሞ ኤል ኢ ከዛ ኤም። ስለዚህ ምን ይላል ይሄ? ፕሮብለም ኖ ፕሮብለም ኖ ፕሮብለም በልስኩ ኖ ፕሮብለም ኖ ፕሮብለም፣ ምንድን ነው የሚለው ችግር የለውም። አንድ ሰው የሆነ ነገር ጠይቋችሁ ለማመስገን ብትፈልጉ ቴንክዩ፣ ኖ ፕሮብለም ማለት ትችላላችሁ። ቴንክዩ ኦር ኖ ፕሮብለም፣ ይህን መጠቀም ትችላላችሁ። ለምስጋና ይሆናል። ባጭሩ ኖ ፕሮብለም ማለት ችግር የለውም። ብዙ ጊዜ የሆነ ነገር አድርገንለት አንድ ሰው አመሰግናለሁ ሲለን ችግር የለውም እንላለን በተለምዶ ኖ ፕሮብለም ማለት ትችላላችሁ። በእንግሊዝኛ ኖ ፕሮብለም

ኤክስኪዩዝ ሚ ምን ማለት ነው? ይቅርታ ማለት ነው። ኤክስኪዩዝ ሚ ካልን ይቅርታ ማለታችን ነው። እሺ እነዚህን በደንብ ማስታወሻ እየያዛችሁ ተጠቀሟቸው። ቤተሰብ በየትኛውም የዓለም ዳርቻ ሆናችሁ የምትከታተሉኝ እህት ወንድሞቻችን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተባበሩኝ። ላይክ እና ሼር ያላደረጋችሁም በዛ ልክ ላይክ እና ሼር እያደረጋችሁ ተባበሩኝ። ቻናሌ አላቅም ከዚህ በፊት የነበረው እይታእና አሁን ያለው በጣም እየቀነሰብኝ ስለሆነ እናንተም እስኪ በመልካም ፈቃደኝነት ላይክ እና ሼር እያደረጋችሁ ለሌሎች ሳት ደርሱልኝ። ምናልባት የእናንተ የሚቀነስባችሁ ነገር አይኖርም፣ ለእኔ ደግሞ በጣም ትልቅ አስተዋጽኦ ያደርጋል። ስለዚህ ላይክ እና ሼር እያደረጋችው ያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ስተባበሩ ዘንድ እንግዲህ ከይቅርታ ጋር ጠይቃችኋለሁ። አሁን እንቀጥል። ስለዚህ ኤክስኪዝሚ ካልነ ይቅርታ ማለታችን ነው ይቅርታ ኤክስኪዝሚ ካላንድ ሰው ይቅርታ ማለት ነው። ስለዚህ ይቅርታ ብለን እንይዘዋለን። ከዛ ታንክዩ thank you thank you ማለት ደግሞ ማመስገን ነው አይደል? የሆነ ነገር ተደርጎልን thank you እንላለን እንላለ ብዙ ጊዜ ተለመደ ነው። ይሄ thank you ማለት ማመስገን ነው፣ አመሰግናለሁ ማለት ነው ባጭሩ። thank you ካልን አንድ ሰው አመሰግናለሁ ማለት ነው። አመሰግናለሁ the next that is okay that is okay። ይሄ ደግሞ አንድ ሰው የሆነ ስራ ሰርተንለት thank you ሲልን እኛ የምንመልሰው ምላሽ ነው። አንድ ሰው የሆነ ስራ አድርገንለት ወይም የሆነ ነገር ሰርተንለት ቴንክዩ ሲለን ዛቲዝ ኦኬ ምንም አይደል ማለታችን። አያችሁ በጣም ቀላል ነው፣ እውነት በጣም ቀላል ቀላል ቀላል ምትሏቸው ነገሮች ናቸው እዚህ ጋር የተዘረዘሩት። ነገር ግን ብንጠቀሟቸው ደግሞ ልንይዛቸው የምንችለው በተደጋጋሚ እነዚህ ነገሮች በመጠቀም ራሳቸውን መለወጥ ትችላላችሁ፣ ምንም ጥያቄ የለውም። ስለዚህ ቴንክዩ ሲላቸው አንድ ሰው ዛቲዝ ኦኬ፣ ዛቲዝ ኦኬ ምንም አይደል ማለት ነው። ቴንክዩ ሲላቸው አንድ ሰው እናንተ ምላሻችሁ ምን ይሆናል? ዛቲዝ ኦኬ፣ ዛቲዝ ኦኬ ምንም አይደል ማለት ነው። ምንም አይደል እስኪ በሉ ዛት ኢዝ ኦኬ፣ ዛት ኢዝ ኦኬ። ምንም አይደል። ዘኔክስት ዶንት ዲ ኦ ኤን ቲ ዶንት ካልነ ነጌቲቭ ነው ይሄ ነጌቲቭ ወይም አፍራሽ ይባላል። ነጌቲቭ ወይም አፍራሽ። ዶንት ወሪ። ነገር ግን ይሄኛው ወሪ ማለት መጨነቅ ነው። ዶንት ካልነ አፍራሽ ነው አይደል? አትጨነቅ። ምን ይሆን ያመጣልናል? ለምን ወሪ ማለት መጨነቅ ነው። ዶንት ማለት አይሆንም ወይም አይደለም እንደማለት ስለዚህ፣ ዶንት ወሪ ካልን አትጨነቅ መጨነቅ የለብህም ማለት ነው። ዶንት የሚለው አለመጨነቁን ስለሚያመለክት፣ ስለዚህ ዶንት ወሪ፣ ዶንት ወሪ ወልስቲ፣ ዶንት ወሪ። እስኪ በሉ ዶንት ወሪ አትጨነቅ ማለት ነው። አትጨነቅ፣ ዶንት ወሪ ካላቸው አንድ ሰው አትጨነቅ ማለት ነው። ስለዚህ ብዙ ሰው ይጠቀመዋል ይህን ነገር፣ አይታችሁት ከሆነ ዶንት ወሪ ዛት ይዞ ከይ ሲል ትሰማላችሁ አይደለ? ዛት ይዞ ከይ ካለ ምንም አይደል ማለት ነው። ዶንቶሪ ካለ ደግሞ አትጨነቅ ማለት ነው። አትጨነቅ። ዘኔክስት ክስት ታንክስ አሎት፣ ታንክስ አሎት ሲበሉ፣ ታንክስ አሎት፣ ታንክስ አሎት። ድገሙት እስኪ ይሄን እንደዚህ ማስበላችሁ ስትደጋግሙት ሞር ከኔ ጋር አንድ ላይ ለመሄድ ያመቻችኋል። ቃሉን እየስደጋግምላችሁ እናንተም አብራችሁ መደጋገማችሁ በደንብ ግልጽ ይሆንላችኋል ለማንበብ። በተለይ ማንበብ የሚከብዳችሁ ልጆች ካላችሁ እኔ የምለውን በደንብ በሉት። ታንክስ ኤሎት፣ ታንክስ ኤሎት፣ ታንክስ ኤሎት ማለት በጣም አመሰግናለሁ። ታንክስ ሶማች ማለት እንችላለን። ታንክስ ሶማች ማለትም እንችላለን። ታንክስ ታንክስ ኤሎት ካልንም በጣም አመሰግናለሁ ማለት ነው። ስለዚህ ታንክስ ኤሎት ብለን እናልፋለን። ዘኔክስት እዚህ ጋር ደግሞ ዩአር ዌልካም ዩአር ዌልካም አንተ እንኳን ደህና መጣ ማለት ነው። ዩአር ዌልካም እስኪበሉ ዩአር ዌልካም ዩአር ዌልካም እንኳን ደህና መጣ ማለት ነው። ባጭሩ ዩአር ዌልካም ካላችሁ አንድ ሰው እንኳን ደህና መጣ እያላችሁ ነው። ከሆነ ቦታ ወደ ሆነ ቦታ ሄዳችሁ አንድን ሰው ስታገኙ የመጀመሪያ ንግግሩ ሊሆን የሚችለው ምንድን ነው? ዩአር ዌልካም ነው። ምንም ሌላ የላችሁም። ለምን የመጀመሪያው እንኳን ደህና መጣህ ሰላምታው ከዛ በኋላ ይቀጥላል ማለት ነው። ስለዚህ you are welcome ካላችሁ እንኳን ደህና መጣህ ማለት ነው። ስለዚህ እናንተ ደግሞ በዚህ መልክ ይሄንን መረዳት ትችላላችሁ ማለት ነው። you are welcome you are welcome the next he is ሆነስት ሂ ኢዝ ሆነስት ምን ማለት ነው? ሂ ኢዝ ሆነስት ማለት ሆነስት ማለት ሀቀኛ ማለት ነው። ሂ ኢዝ ሆነስት ካለ ሆነስት ካለ ምን ማለታችን ነው? ባጭሩ ቃላቱን ስንገልጸው ሀቀኛ ማለት ነው። ስለዚህ ሀቀኛ ሂ ኢዝ ሆነስት ካለ እሱ ሀቀኛ ነው። ሂ ኢዝ ሆነስት እሱ ሀቀኛ ነው። ምን አልኳችሁ? ሂ ኢዝ ሆነስት በዱስኪ ሂ ኢዝ ሆነስት እሱ ሀቀኛ ነው። እሱ ሀቀኛ ነው። ዘኔክስት ታንክስ ሶማች ታንክስ ሶማች ሶ ማች ቅድም ያለው እዚህ ጋር ታንክስ ኤሎት በጣም አመሰግናለሁ ማለት ነው። ከዚህም ጋር መጠቀም እንችላለን። ታንክስ ሶማች ስንልም በጣም አመሰግናለሁ ማለት ይቻላል። ተመሳሳይ ናቸው። እንግሊዘኛ በአንድ እንትን ብቻ አይፈታም፣ በተለያየ አውድ ሊፈታ ይችላል። ስለዚህ ታንክስ ሶማች ማች እስቲ በሉ ታንክስ ሶማች ኦር ታንክስ ኤሎት በሉ እስቲ ኦር ታንክስ ሶማች ምንድነው ትርጉሙ? በጣም አመሰግናለሁ ተመሳሳይ ናቸው። ስለዚህ ታንክ ሶ ማች ካለን አንድ ሰው በጣም አመሰግናለሁ ማለት ነው። ዘ ኔክስት ኦር ዘ ላስት ሂ ኢዝ ሎያል። ሂ ኢዝ ሎያል። ሎያል ማለት ማለት ነው ታማኝ ማለት ነው። ታማኝ እሱ ታማኝ ነው። ሂ ኢዝ ሎያል እሱ ታማኝ ነው። ቤተሰብ ዛሬ ቀለል ባለ ሁኔታ ማመስገንና መተማመን የሚሉ ቃላትን ሁለተኛው ፓርት ላይ እንገኛለን። ፓርትቱን የመጀመሪያው ሰላምታዎችን አይተናል። አሁን ደግሞ ፓርትቱን አይተናል። አንድ ባንድ እያንዳንዱን በጣም በቀላል ከርሱ እንደምትረዱት አጭርና ቀላል የሆኑ ሀረጎችን ማንበብ ነው። ስለዚህ short and easy english phrases part 2 ላይ ነው ያለነው። ስለዚህ እነዚህን በማስታወሻ በመያዝ በመጻፍ በማንበብ በመደጋገም እንግሊዘኛን ቀለል ለማድረግ ትችላላችሁ ማለት ነው። ከዚህ በመተጨማ ከዚህ በተጨማሪ ደግሞ ቀጣዩ ቪዲዮ ፓርት ስሪ ይሆናል። ፓርት ስሪ ደግሞ ለምን ምን አይነት ይዘን እንደምንመጣ እንግዲህ አታውቁም። እስኪ በጉጉት ጠብቁን። ፓርት ስሪ ምን ሊሆን ይችላል? እሱን በቀጣዩ ቪዲዮ እሰራላችኋለሁ። እያንዳንዱን ከፓርት ዋን እስከ ፓርት ዋን ፋይቭ ኦር እስከ 15 ድረስ እንደርሳለን። እነሱን በተከታታይ ቀናት የምንለቃቸው ስለሚሆን እናንተ ከመጀመሪያው ፓርትዋን እስከ መጨረሻው ከተከታተላችሁ እንግሊዘኛ በጣም ቀላል ይሆናል። እንደምጠብቁት የሚከብዳችሁን አይቀርም። ስለዚህ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተባበሩን። ላይክ እና ሸርም ማድርጉ። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ደግሞ እንግሊዘኛን፣ አማርኛን እንዲሁም ሂሳብንም ጨምሮ በውስጥ መስመር መማር ለምትፈልጉ በሳምንት አምስት ቀን ከሰኞ እስከ አርብ ባላችሁበት ሆናችሁ በየትኛውም የዓለም ዳርቻ በኦንላይን እያስተማርን እንገኛለን። እናንተም ትምህርታችሁን በኦንላይን መከታተል ትችላላችሁ። ብቃት ባላቸው መምህራን እንግሊዘኛን በተለይ ደግሞ ሙር በተሻለ እውቀት ባላችሁ እና እንዲሁም አማርኛን ከመሰረቱ ለምትጀምሩ እያስተማርን እንገኛለን። ስልኮቻችን ሊንኮቻችን ዲስክሪፕሽን ላይ ታገኛላችሁ። በቀጥታ ልታናግሩን ትችላላችሁ። አሊያም በኢሞ በዋትስአፕ፣ በቴሌግራም ደውሉልን። ቀለል ባለ ሁኔታ እናስተምራለን። ልዩ እገዛ እንሰጣለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። በፓርት ስሪ እንገናኝ።